በጣም ከሚዲያ ጠብቀን ያሳደግነው ቴሌቪዥን ላይ አኒሜሽን ይትባረክ አይቅም። አንድ ቀን ስፓይደርማን ከፈትኩ፣ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የጻናት ከፈትኩኝ፣ አየውና ወጣ ኳስ ሊጫወት፣ በቃ ትትት ማለት ነው። ሊስትሮ ነበር። በጣም ብዙ ስራ ሰርተሻል። እስኪ ምን ምን ሰራሽ ንገሪኝ። ሊስትሮ አንድ ሊስሮ አንድ ነው እሱ ነው። ሰዓት ስለማይሻማኝ ከትምህርት የመጣችው መስራት ስለምችል ነው። በደብር ሲዘመርልን ነው እንጂ ደስ የሚል እኔ አልሰጥም እስከ ዛሬ አቆይቼ አቆይቼ ክብር ብዬ ነው እንጂ ክብር ብዬ ነው። እንዴት ነው

እ ሰውዬ ዛሬ ያው ሁሉንም ነገር አውቄያለሁ። ጓደኞቼ እንደምትፈልጊ ነግረኛል። ላ አብረን መሆን እንችላለን። እንደውም ማምራ አለች አሳፋሪ የወንድ አሳፋሪ ሊስትሮ ነበርሽ። በጣም ብዙ ስራ ሰርትሻል። እስቲ ምን ምን ሰራሽ ንገሪኝ። ሊስትሮ አንድ ሊስትሮ አንድ ነው እሱ፣ ሰዓት ስለማይሻማኝ ከትምህርት መጥቼ ስራ ስለምችል ነው ማለት ነው። ከዛ ስኳር ድንች ነች ይጠናል፣ ፍራፍሬ፣ ስኳር ድንች ነች ይቀቀልና ዩኒቨርሲቲ በር ላይ ይሸጣል፣ ለተማሪዎች ይሸጥ ነበር እሱ አለ እናቴ ብቅልጥ ቆላ ነበር ምናምን ኦ ሰዓት እሰራ ነበር ሰዓት ምን ሰዓት የእጅ ሰዓት የተበላሸ አዎ አዎ ወይ እሰራ ነበር አትክልት ምናምን ታዞሪ ነበር ፍራፍሬ ያዞራለሁ አጭር ሆኜ የቀረሁት በዛ ይመስለኛል በመዘብዘፍ እንሸከምና ሩቅ ነው ከዛ ይዘመተ ምናምን ዩኒቨርሲቲ ዩኒቨርሲቲ ተማሪዎች ውስጥ ይላሉ ላይክ ሲያዩኝ ምናምን ኦ ሶ ምናምን የሚሉኝ ልጆች ሚዜ እሸጥኩላቸው ምናምን። በዚህ አጋጣሚ ምን አይነት ህይወት ነው እንደዚህ አይነት ስራዎች እንድትሞክር ያደረገች? እኔ ምን አይነት ሰው መሰልጉ? አባት የሌላቸው አባት የሌለን የድሃ ልጅ ሴት የመጀመሪያ ልጅ የደሃ ሴት የመጀመሪያ ልጅ ላይክ ሪስፖንሲብሊ እንድታስበው ነው። እንደዚህ አርጌ ነገር ላይ የመጀመሪያ ልጅ ስንት አሉ? ካንቺ በታች ሁለት አሉ። እሺ፣ ሁለት አሁን ሶስት የመጀመሪያ ልጅ ሆነ፣ ከዛ የድሃ ልጅ ሆነ፣ ከዛ አባት ሳይኖርህ፣ ከዛ ታባ ስትራግል ነው። እሺ ምንስ ከእናትህ የሚወጣውን የእያንዳንዱን ሚሊዮን የችግር ድምጽ አንተ ነህ መጀመሪያ የምትሰማው። ሁለተኛ እናት ነሽ ማለት ነው። በቃ አንተ ነህ ቀድመህ የምትሰማው። ይገባክ ሰው የኔ ምቾት አያሳስበኝም። ላይክ እኔ ትልቁ ስኬት ይቀደም እንደነገርኩ ልክ ቤት ስገባ ከታናናሾቹ እየተጫወቱ ነው የሚያሳቁ እንዳገኛቸው፣ እናቴ ኦር ሳምቲንግ አፈገግ ብሎ እንዳይ ሶ አዛ ብቻ ገንዘብ ይኖረው ይገባክ። በጣም ብዙ ስራ ሰርቻለሁ። ላይክ አሁን ፕራውድ የሚያረገኝ ነገር ያኔ ጫማ ምናምን የሚያስጠርጉኝ ሰዎች ወይ ደግሞ ኤርጌንዶ ጫማ ሸምሰድን የሚባል ሰው እያለ እሱ ወደ ገበያ ይዞ ሲሄድ ተሸክሜ ምናን ወስድለታለሁ። ከዛ ደግሞ ስመለስ እቃ ይዤ እመጣለሁ ምናም ስል ብቻ በእኔ ዙሪያ ያለ ሰዎች ያውቁኛል። ቁምጣ የለብሼ ስተጋ። አሁን መጨረሻ የሰራሹ መስተንግዶ ነው፣ ክለብ ትልቁ ሌክዥሪው ስራ ነው። የቅርብ ነው አይደል ከአምስት ወር በፊት ብትጠይቀኝ እሱን ነበር የምሰራው። እና ትልቁ ሌክዥሪው የተመቻቸልኝ ስራ እሱ ነው ክለብ። የምር አንዳንድ ጊዜ ከባድ ነው የምር። እቺ ልጅ ነው በፊት እኔ ቲክቶክ ላይ ሳያት ምናምን የሆነ ባለፈው በተለይ ሊቨርፑል ያንጫ መብላቱን ያረጋገጠ ጊዜ ምናምን እዛ ወታ ስጨፍር ምናምን የሆነ አለ አይደለም። የምትገምተው ነገር አለ ውስጥ እንዲህ ስታይ ብለህ የምትገምተው ነገር አለ። ግን አንዳንድ ጊዜ ለካ የምር ስለ ሰው ማንነት ሳያውቁ ዝም ብሎ እንዲሁ መገመት ከባድ ነው። የሁሉ ችግር ውስጥ አልፋ የምር እሷ እንዳለችው አላቅም ግን ታውቁታላችሁ። የመጀመሪያ ልጅ ሆናችሁ ቤት ውስጥ የድሀ ምናምን ልጅ ሆናችሁ የመጀመሪያ ልጅ ከሆናችሁ ከባድ እንደሆነ መገመት ያያቅናችሁ። ሁለተኛ ኃላፊነት የሚሰጣችሁ ለእናንተ ነው ማለት ግን የምር በጣም ጠንካራ ልጅ ታግላ ያንን ሁሉ ስራ ሰርታ የምር ህይወቷን መቀየረው ራሱ የምር በጣም የምትበረታታ ልጅ ነች። አንቺ ክብር አታውቂም። እስከ ዛሬ ደስ ጠበቁ እንዴት አሰቂኝም እንዴ ምንድን ነው እኔ ኮንድን ይነኝ ረሚሰልሰጥ በምትስኪያን ነው የምንጋባ

እነዚያን እኮ ሰብ ሲፈልጉ እንደዚህ ያደርጋሉ። እዚህ ላይ እንዲህ ያደርጋሉ። ሄዳ በቃ እነሱ ጋር ምን? እሷን አስቸገር፣ ሂድ። እሷ ክብሯን ጠብቃ በሃይማኖቷ በቤተክርስቲያን ታግባ፣ አንተ ሂድ። መጠበቅ ካቃተህ ወይ ደግሞ ለእሷ ክብር ካለ ለእሷ ፍቅር ካለ ጠብቀህ ታገባታለህ። ግን እንደዚህ በአሁኑ ሰዓት በተለይ እንደዚህ በቤተ ክርስቲያን ላግባ ምናምን የምትል ተገኝታ አንተ እኮ ለጥፋተኛው እዚህ ጋር ጥፋት ነ ይቅርታ ብለ ወይ ደግሞ ሌሎቹ ጋር የለመድከው ጋር ሂድ። አይገርምም። የኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይሄም እጅግ በጣም ጥሩ ነው። ግን ጥያቄው ራሱ ኮሚዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው፣ ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የሕይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው? ወይ ድምፅን አጥፍቶ ጸጥ ብሎ መስራት ነው። ካወሩም ደግሞ መርጦ መውራት ነው። ስሙት። ለማንኛው ስልጠናዎች ኤ አይ ላይ ብዙ ደረጃ በመውሰድ በማንበብ፣ በጣም ከሚዲያ ጠብቀን ያሳደግ ነው ሞግዚት በስነ ስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛም ፊቱ ስልክ፣ ይትባረክ ስልክ ውስጥ ጌም እናቃቅ፣ ሞባይል መነጋገሪያ እንደሆነ የሚያውቀው እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ዛ ውስጥ ር ትጠነቀቃለች ሞግዚቷ፣ እንዳያሳዩ ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው ስፓይደርማን የጻናት ከፈትኩኝ አየሁና ወጣ ኳስ ሊጫወት በቃ ማለት ዋው አልኩኝ ማለት አልተጻፈም ገባህ እኛም የሚመስለው ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም የተጻፈባቸውን ነው የሚወዱት ምንድን ነው የጻፍክበት ነው እንደ ተወለደ ምን ላይ ነው ያሳደከው ልጅህን ነው ሶ ግን ምን ሆነብኝ መሰለህ እንደዚህ ከሚዲያ ካልባሌው ሚዲያ ለይቼ በጣም በተጠበቀ መንገድ ሲያድግ አንድ አመት ከዘጠኝ ወሩ ላይ ቃል ስንት ቃል ነው የሚያወጣው ይሄ ልጅ አይሳንብ? ከአንድ አመት ከስድስት ወር እስከ ሁለት አመታቸው ከ50 እስከ 200 ቃላት መናገር አለባቸው ህጻናት ይላል። ልጅስ አስተዳደግም አይጠይቅ? አሁን ባይኖር ምን እንልነበር ያለው ሰውዬ ማለት ነው። ቀይ ከዚህ በኋላ የቀረው እንደዚህ አይነት ሰው ምን ይባላል? ነሆለል የሆኑ ሰዎች መጀመሪያ ሙሉ ፖድካስቱን ሳታዳምጪ ነው ለማውራት የቸኮልሽው። ሙሉ ንግግሩ የእሸቱ ሀሳብ ምን ነበር የሚለውን ሳትረጂው ማለት ነው ለምን ለምን በዚህ ልክ ለማውራት መሮጥ ፈለግሽ? እሱ ያለውን ሀሳብ መጀመሪያ መረዳት ነበረብሽ። ሙሉ ፖድካስቱ ኔትወርክ ፖድካስት የሚለው ክፍል ሁለት መሰለኝ፣ ይሄ እንትኑ ክፍል ሁለት ላይ ነው ያለው። አንድ ሰት ከምናምን ደቂቃ ባላስታውስም እንደዚህ አይነት ነው ግን መከታተል ነበረብሽ፣ ሮጠሽ የሰው የሰው ስም ከማጥፋትሽ በፊት እሱ እያለ የነበረው የውጭዎች በነጮች የሚሰሩት ከሀገራችን ባህልና ወጋ ይሄዱ ልጆቻችን ውስጥ የሆነ ሌላ ነገር እየቀረጹ ይሄዳሉ። እንደዚህ ግብረሰዶምን የሚደግፉ አንድ አይነት ጾታ ጋር ብቻ የሚደግፉ ሌላ ሌላ ነገር በቃ ከባህልና ከወጋችን ያፈነገ ጠነገር ነው አኒሜሽን ውስጥ ልጆቻችን እያዩ የሚያድጉት ልጄንም ከዛ ለመጠበቅ ብዬ ሚዲያ ቲቪ ስልክ ምናምን እንዳያይ ስጠብቀው ነበር ከምንም አይነት ሶሻል ሚዲያ እንዳያይ ስልክም ፊቱ እንዳይወራ ቲቪ እንዳያይ ምናምን አለ ከዛም በኋላ የእሱ ልጅ አንድ ዓመት እስከ ዘጠኝ ወር ውስጥ መናገር የነበረበትን ቃላት አልተናገረም። አስር ቃል ምናምን ነበር ይናገራል ያለው በዛ በአንድ ዓመት ከዘጠኝ ወር ውስጥ ማለት ነው። ከዛም ኤአይ ላይ መረጃ ሳሰባ የአንድ ዓመት ከዘጠኝ ወር ልጅ ከሀምሳ እስከ እስከ ሁለት መቶ ያሉ ቃላትን መናገር አለበት ብሎ መልስ መለስልኝ። ያለን ዴ ምናምን ብዬ ደነገጥኩና እነኚ ኦቲዝም ችግር ያለባቸው ሰዎችን አፍ የምታስፈታ ባለሙያ ቀጠርኩለት አለ። ከዛም በኋላ እሷ ቃላቶችን እያለማመደችው በሶስት ቀን ውስጥ ቃላቶችን ማውጣት ጀመረ አለ። ከዛም በኋላ ሳስቦ ለምን ለልጄ ቪዲዮ መስራት አለብኝ ብል ልጄ ቃላቶችን እንዲማር የሆነዋል አይደለም ነገሮችን እንዲማር አፉን ቶሎ እንዲፈታ ምናምን የሚለው ለልጄ ቪዲዮ መስራት ፈለግኩኝ አለ። ከዛ ከዛ እሱ ላይ ቆሜ ተነስቼ ነው ነጮች እንደውም ስሟን ተናግሯል። ሴትዮዋ ነጮች የአንድ ነጭ ስሟን ጠቅሷል። አሁን ባላስታውስም እሷ የሰራችውን ቪዲዮ አየውና ከእሷ ልምድ ወስደን በሀገራችን ከሀገራችን ባህልና ወ የሚሄድ ቪዲዮ ሰርተን አቀረብን። ልጄ እንዲያ የምፈልገውን ቪዲዮ ሰራው። ለሌሎች ልጆችም እኔ ለልጄ ከሰራው ለሌሎች ልጆችስ ብዬ በጣም ጥንቃቄ አድርገን ሙዚቃ ራሱ ወደ 21 ሙዚቃ ነው ያለው፣ ክላሲካል ከስር ምናምን የነበሩትን ማለት ነው። ቪዲዮውን ካያችሁ እንደዛ ሰራው። ልጄ እንዲያይልኝ የምፈልገውን ቪዲዮ ነው ሰርቼ ሶሻል ሚዲያ ላይ ያመጣሁት አለ። እቺኛ ወይዘሪት ነሆለል ደግሞ ሙሉ ፖድካስቱን ሳታዳምጥ ቶሎ ብላ እሸቱ ልጁ ቲቪ አያይም፣ ልጁ ስልክ አያይም፣ እሱ የሚሰራውን ፕሮግራም የማልጅ እንዲያይ ነው የማልጅ። እስኪ እንደዚህ መጀመሪያ ነገሩን እናጣራ። እስከ መጨረሻ ተቆርጦ ቢሆን ሙሉ ፖድካስቱን ማዳመጥ ከፊት መለስ ከኋላ ነው

ያለውበትም አንተ እዛው ቸርች ብቻ በደንብ ያሉ ከፊት መለስ ከኋላ ቴድሮስ ያበይገ ፀጉራቸው እንደዚህ የምታደርጉ ሰዎች በጣም የምታስገርሙ። ለምንድነው ሙሉ የማትቆርጡ ሙሉ የምትቆርጡ? ከፊት እንደዚህ ሻሻ። ኦኬ፣ ምናልባት ይሄኛው ግን ይተከላል። ምናልባት የሚተከል ከሆነ ወይ ደግሞ ብሩ ካላችሁ ማስተከል፣ ሙሉ ከፈለጋችሁ አቅማችሁ እዛ ከማይደርስ ማይደርስ ከሆነ በቃ ሙሉን ማጥፋት ነው እንጂ እንደዚህ ከኋላ ሌላ ፍጥረት ሌላ የሆነ ኤአይ ክሬት ያደረገው ፍጥረት አይመስል? ሌላ እንደዚህ ነው ነው። አሁን ምን ውበት በጣም ዋል ነበር? ብር በቀን ከአራት በላይ ተጠቅመው ጧት ፊቴን በአንድ ጆግ እታጠባለሁ፣ አንዱን ጆግ እግሬን ግንበኛችንን አንተ እንደማየም ከሆነ ከአራጅ ወግ በላይ የምትፈጅ ሰው አትመስልም። ግን ምን መሰለ፣ ባለፈው ሳምንት ሻሽምን ላ ያዘነብ ነው በአንተ ሂሳብ ነው። እሱ ገር መብራት አንድ አምፖል ና አንድ ሶኬት ነው ያለው። ቤቴ ውስጥ እስቶፍ ምናምንም አልጠቀምም። መብራቱንም ብዙ ጊዜ አላበረውም፣ እነሱም አያበሩትም። ለመብራት ላጥ ላጥ እያልኩ ሄዳሉ። አንድ ሺ ለመቶ ብር ቆጥሯላል። እኔ አንድ አምፖል ያለ ዝንበል በቃ ዝጋ እንዳወራ ራሱ መብት አልሰጡኝም ነው ምልም እሺ፣ ለምንድን ነው አንድ ሁለት መቶ ብር በአንድ አምፖል የሚከፍለው? አይ፣ በአንተ ቤት በር ላይ ብዙ ኤሌክትሪክ መኪና ስለሚያልፍ የእነሱ ኢትዮ ቴሌ ደግሞ በዛው አንተ ነው የሚቆጥረው። በቃ እስኪ ዛሬማ ቀኔ አይደለም። እየተማረ እኔ የምከፍለው ፖስት ፔድ ነው፣ ተጠቅሜ ነው ምከፍለው። እና ስንት ቆጠረ ኢንተርኔት እና ስልክ አንድ ላይ ምናምን ስል ሶስት ሺህ ብር አለ የተጠቀምኩት ዳታ ሶስት ጂቢ ብቻ ነው የተጠቀምኩት። እንዴት ነው የሙሉ የምከፍለው እ ምንድነው የምሰሩት ምስል አይኔክስት ላይ ከጠፈር ሆኖ የሚተላለፍ ላይፍ ሲቹዌሽን ስላለ ለሱ ቅድሚያ ክፍያ ነው ነው እንደዛ ነው። ቅን እንደዛ እኛ የምንጠንቀቅ በቃ ኢንተርኔታችንን ወይ ደግሞ የሆነ የሆነ ነገር እናደርግ ከጠፈር ላይ አሁን እንደቀልድ እንደቀልድ ታያለህ። ብዙ ነገሮች እኮ ከዚህ በፊት በውጭዎችም ካያቸው እንደቀልድ በፊልም ተሰርቶ እንደ ቀልድ ተስቆ መድረክ ላይ በኮሜዲ መልክ ተነግሮ ድራማ ተሰርቶላቸው ምናምና አሁን ላይ እውነት ሆኖ ብቅ እያሉ ያንተም አንድ ቀን እንደዛ ሆኖ አይቀርም። ጠብቅ። የመጀመሪያ ቀን ከፍቅረኛ ጋር ዴት ዝም ፎቶ ወይኔ፣ ምንድን ነው የምቀባጠረው? ስንት አመቷ ይሆናል ስትታይ ደግሞ አጠገብ እንዳደርስ። እሺ፣ በቃ ወራዳ፣ በቃ ማዕቀብ ተጥሎብሃል። ሲንግል የመሆን ማዕቀብ ተጥሎብሃል። መቼም ሴት አትቀርበም፣ ማዕቀቡ እስከሚነሳልህ ማለት። በአንተ ጥፋት ነው አንገታችንን አስደፋ። በአንተ ምክንያት አንገታችንን ደፋ። በጣም ያሳዝነው ትንሹ አዲስ አፍቃሪ ቬሮኒካን ነው

የት ነው ያለችው? እሳችን ያለችው? ማ ኤሎኒካ ቬሮኒካ ደስ ይላል። ግን የትኛው ቬሮኒካ ነው? አንቺ ይሄኔ አርቲስቷ ቬሮኒካ ይመስልሻል። ግን ልጁ ይሄኔ ታች አብሯት የሚጫወት የሰፈር ልጅ ጎረቤት ቬሮኒካ የምትባል ልትኖር ትችላለች። ወረድ ብለሽ አስፈልጊያት ታች ቬሮኒካ እያለ። አርቲስቷም ከሆነ ሽር አድርጉላት። አርቲስቷንም ከሆነ ማለት ነው። ይሄ ታዳጊ ልጅ ሊወስድሽ ይፈልጋል ቤቱ እናና ይጋብዝሻል ይሻል ውሃ ትጠጭ ያለሽ ቤት ሄድሽ ማለት ነው። ስም ይቅመም አበራና አበራሽ እኮ ልጅ ወለዱና የልጁን ስም ማንም በለው እያሉ ነው። ማን ይበሉት አበራና አበራሽ፣ ቦጋ አለ። ያበደ ሰው አበራ አበራሽ ልጅ ወለዱ፣ ልጁ ቦጋ አለ። የምራሪፍ ስም እኮ ነው።

ታዋቂዎች እንደምን ብላችሁ ይሄ ቪዲዮ ተባብራችሁ ቫይራል አውጥታችሁ ለወንዶች አድርሱ ማለት ነው። ሴት ልጅ ከቤት ጠርታችሁ እሷ ዘንጣ ፏ ብላ ምናምን መታ ማለት ነው። እናንተ ምግብ ሲታዘዝ ወይተሯ መታ ምን ልታዘዝ ስትል የሚበላ ምን አለ ትላለህ። እንደሚያዝሰው ማለት ነው። የሆነ ደረት ነፍተህ ማለት ነው። ደረት ይበሳና ማለት ነው። የሚበላ ምን አለ ምናምን ትላ ወይተሯ በቃ ምን አዛዥ ነው የምትመስላት አንተ። ስታወራ እንዲህ አለ እንዲህ አለ ምናምን ከውስጥ ምን አለ ውስጥ ይፍረስ፣ ዱለት አለ፣ ጥብስ አለ፣ ይጥበስ፣ አንጀት ይጠበስ። ምን ሴት ቀጥረህ እሷ ዘንጣ አለ አንተ

ደረሰብሽ በደል አለ ነው ወይስ ምንድን ነው? ተበዳይ ተበዳይ እኮ እንደዚህ ጓ ብሎ ምናምን የሚጮህ እና ማጠናገር ነበር ምናምን ምን ደርሶብሽ ነው? እንቅልፋም ሚስት ሲኖርህ ምንድን ነው? ሎሚ ነው፣ ኧረ ላሽ ምንድን ነው እሱ ምንድን ነው? አንተ ያማል እንዴ? ሲያስጠላ፣ አሁን ምን እንደሆነ ምን ነው ችግር አለው የሚባለው። ምን ችግር አለው አልክ? ምን አይነት ቀልድ ነው ግን? በቃ ላይ ቦታ ፓርት ሎሚ ኢንተርቴን ማለት ቪዲዮ ሰራ። ኦኬ አንተ ኮንቴንት ክሬተር ምን ያቀልልህ ነው? ዛት ወን ዲጄ። እሺ ሳብ ጋቢና ይኸውን ከ15 ብር ነው። አንድ ብር ስለሌለኝ ነው 15 ብር። ኧረ አሁንማ ይኸውንም ወይ አንድ ብር ጨምር ወይ ወርድ። ኧረ ምን ችግር አለው አባቴ? አንድ ብር እኮ ነው፣ በቃ ነገ። እንደዚያ አትጨቃጨቀኝ። ከሌለም አንተ ተሳፈር። መጀመሪያ ይኸውን ከእሺ። ይኸውን ከሰማንያ ብር ሦስት ብር ሳንቲም ስለሌለኝ ነው። እኔ ሰው ገና አለው ብዬ አላስብም። ማለት በጣም ሎው ነው እሱ። የመደች አዜብ ግን ዜሮ አይደለም። ለራሲ ጊዜ ሲሆን ሶስት ብር ችግር የለውም። የለኝም አባት ሻባት ቺኔዝ ሶስት ብር ዝርዝር ስለሚል ግን አንተ አንድ ብር ሲጎል